ልብ ይቀጥልኝ ነው። ምን አለበት ቶሎ ሰርቶ እርፍ ብ ተረጋጊ፣ እንጂ ወይኔ አምላኬ፣ ወደኩኝ በቃ። የውላ ቤላ አንድ ምስጢር ልንገርህ። በደንብ ቀርባቸው እና በፍቅር ጠባ አደረጋቸው። ገንዘብ ለቤተሰብ መላክ ሲል የሚኖርባቸው እነሱ ለማን ይልካሉ? ለእኔ። እሱስ ልክ ነሽ። ታዲያ ለምን ወደ አረብ ሀገር እድልሽን አትሞክሪም? አንድ ዓመት ሙሉ ሳእንዲህ ነው ሌላ አረብ ሀገር ቅቤ ነው የሚልካት። አቤል እባክህ ጊዜ ይስጠኝ፣ እናዋራ ስሚ ብሌ የምትማሪው ድጋሜ አጠገቤ ስሚ ብሌን፣ የምትማሪው ለራሱ ነው እንጂ ለእኔ አይደለም። እኔ ራሴ ስንት አሳብ አለብኝ። ድጋሚ አጠገቤ እንዳትደርሺ እሺ? ምን ሆነሽብኝ? ምን ሆነሽብኝ? ልጄ እሱ እኮ የሚላፍቀኛል። ልጄ እሱ ወደፊት ጣሪ የሚሄደው ልጄ እኛም እኮ ወደ እሱ ነው የምንሄደው፣ እሱ ወደ እኛ አይመጣም። እሺ ማእየቀርታ ከዚህም በኋላ ልጄ እሱንም የሚያስደስተው እኮ ልጄ አንቺ ተምራሽ ስትመረቂለት ብቻ ነው። ሰዓት ሽምኩ ምንም አላጎደለብሽ። እየከፈለ መስራቱ ነው እያስተማረሻ ያለው ምንም አልጎዳ እህ፣ እንዴት ነሽ? አራት ሰዓት ላይ ክላስ አለ። አሁን ማስተርሴን ለመማር አስቤያለሁ። አንቺስ ሂዱ ደግሞ ዲዛይነር ለመሆን ለመማር እንዳሰበሽ ሰማሁ። አንቺስ ምን ታስቢያለሽ ነው

ትምህርቱን ባሪፍ ውጤት ተመርቆ ባንክ ቤት እየሰራ ማስተርሱን እየተማረ ያለ ጀግና እናጠነክራለን ነው። ለምን ይመስልሻል? እዚህ ቤት የሚመላለሰው ማንም ሴት የምትፈልገው አይነት ወንድ ነው። በዛ ላይ ሸበላ ተሌላ ምንም ተገቢ። ይሄ ስለሱ ካወራሽ አፍቃሪሽ ምንም የማወጣለት ጨዋ ስለሆነ እንዳያመልጥሽ እያልኩሽ ነው። እንግዲህ አሁን እኔ ስለ ፍቅር የማስብበት ሰዓት ላይ አይደለም። ቢኒያም ባንዶር ጊዜ ውስጥ ትይት ይችላል ስላለኝ ለማይና ሁለታችንም ቁጭ ብለን መንገር አለብን። እንዴ ባንዶር ውስጥ ምን ነው ፈጠነ? ቢኒያም እንደነገረኝ ቀጣሪዎቹ ጋር እድሜ ክልል ያለና ንጹህ ጠንካራ ሰው ፈልጉልን ዝም ብላቸኋል። ያልሰለጠነ ሰው አታምጡብን ብሏቸዋል። እንደ አጋጣሚ ደግሞ ፎቶ ሲያዩ ወደውኛል። ቤተሰብ ሳይሰማን ፎቶ ልከሽልኝ አለ። ብዙ ጊዜ እንዳሰብኩበት እኮ ነግሬሻለሁ። ማታ ቡና ሲፈላ ሁለታችን ቁጭ ብለን እነግራቸዋለን። ጓደኛዬ ውጤት ስላልመጣልች ነው። አረ በፍጹም ህሉ አረብ ሀገር ካሄድኩ ብላ ፕሮሰስ ጀምራለች ልዲ አንድ ሄዳለሁ ካለች ማንም ተይ ብላ ትሻትላችሁ። የእኔም እህት ካለት በፊት ነበር የሄደችው። እናቴም አባቴም እያለቀሱ ቢለምናት በፍጹም አልቀርም ብላ ነው የሄደችው። እና ማሂ ጥሩ ቤት ገጠማት፣ ምንም አልተቸግረች። እግዚአብሔር ይመስገን፣ እስካሁን ደህና ናት። ወንድሜንም እኮ የከፈለች የምታስተምረው እህቴ ናት። አሁን እናንተ ማድረግ ያለባችሁ ጥሩ ነገር እንዲገጥሙት መጸለይ ብቻ። ይገርማል። ሁሉም እኮ እኔን ለማስተማር ነው አንድም ለመሄድ ያሰበችው። አረጋጋሽን፣ ጓደኛ ከኔ የሚጠበቀው መጸለይ ነው። አመሰግናለሁ። ይልቅ ምን ለማማር አሰብሽ? የእኔ ማለፊያ ነጥብ ዝቅተኛ እንደሆነ ታውቂያለሽ። እና እሩቅ ከተመደብሽ እናቴ እዚህ ትማሪ ያለሽ። እኔ እንኳን መማር የፈለግኩት ለአንድ አመት የሚቆይ አጭር ኮርስ ነው ዲዛይነር መሆን ስለምፈልግ ኮሌጅ ለመማር አላሰብኩም። ታደለሽ ልጅ። እኔም እኮ ዲዛይነር መሆን እንደምፈልግ አጋጣሚ እዚህ ኮንኩኝ፣ አብረን እንማራለን። አብረን ለመማር እድሉን ካገኘንማ ደስ ይለኛል።

ልዚህ ምንድን ነው ውጤት ሳይመጣ አንድ አመት ሙሉ ያለ ምንም ትምህርትና ስራ ጊዜ እንደተቃጠለ ታውቃላችሁ። ዘንድሮ ደግሞ ሊዱም እንደኔ ውጤት ሳይመጣላት ቀን። ስለዚህ ወደ አረብ ሀገር መሄድ እንዳሰብኩ ልነግራችሁ ነው። ምን ማለት ነው? ሄሎ እኛ ላንቻን ስኑ እማዬ እንበለውና የምንጠጣው ነገር እንደማንቸገር እኮ አውቃለሁ። ግን እዚህ ሀገር ለመማርም ሆነ ትንሽ የተባለውን የጀበና ቡና ስራ ለመጀመር እንኳን ገንዘብ ያስፈልጋል ዜል የዛሬ ዓመት የምትፈልግን ትምህርት ተማሪሽ ነበረ። አንቺ ግን እኔ መማር የምፈልገውን ትምህርት የነበረኝ ውጤት በቂ አደለም ነበር ያልሽ። አባዬ፣ ህሉ ለመሄድ ቆርጣ ተነስታለች። ተይ ብላት አልሰማም ብላኛለች። ቆይ ቆይ፣ ስላቋረጥኳችሁ በጣም ይቅርታ። ፊልሙ እንደተመቻችሁ ተስፋ አድርጋለሁ። ቆይ አሁን ላይክ እና ሰብስክራይብ ማድረግ ምን ይከብዳል? ስለዚህ ባካችሁ ላይክ እና ሰብስክራይብ በማድረግ አበረታቱ። አባዬ፣ ህሉ ለመሄድ ቆርጣ ተነስታለች ተጉላችን አልሰማ ብላኛለች። በአሁን ምን ማድረግ እንደፈለገች እንደፈለገችና ምን እንዳሰበች ሐሳቡ አንድንገር ተመካክራችሁ ጨርሳችሁ ነው ለኛ ምን ነገር። እሺ እኔ ስማሽ፣ ምን እንደነቅልሽ። የኔ እቅድ ይዱ የምትወደውን የዲዛይነር ማያ ለመማር የኔ መሄድ ግድ ነው። ምክንያቱም በየወሩ ክፍያ ለማክፈል እንደሚቸግራችሁ አውቃለሁ። እና እኔ ከሄድኩ እሷን ማግዛለሁ። እኔ ያሰብኩትን ለመስራት በእግማያ ካውንት አጣራቀ ስትመጣ እሷን በተማረችበት ስራ ትሰራለች። እኔም ባጠራቀምኩ ገንዘብ ስራ ጀምራለሁ። ይኔ ልጅ በምን አይነት መልኩ ነው መሄድ ያስብ? አባዬ፣ ሁሉንም ነገር አመቻችቻለሁ። ምናልባት እዚህ አንድ ወር ብቆይ። ምን አንድ ወር ምን ማለት ነው? እየቀለዳት ነው ውዴ። ምንድን ነው ነገሩ? በህልሜ ነው ግን ልብለ ለብያ። አንቺ ተረጋጊ፣ አንቺ

ይ ንደስ ያለ ሽሉይ ሉይ ቀጣሪዎች በአስቸኳይ የላብራቶሪ ውጤቷ የምጣና ትኬቷ ተቆርጦ ትምጣ እያሉ ነው። ስለዚህ ነገ ጠዋት ምርመራ ስለምትጀምሪኝ ተዘጋጅ። ምንድን ነው ቢኒ፣ በጣም ተፋጠነ እኮ። ለቤተሰቦቼ ገና ትናንት ነው ያሳወኳቸው። ቢያንስ የአንድ ወር ጊዜ ያስፈልገኛል እነሱን ለማግባባት። ለዚህ ምንድነው ነገሩ በጣም ተፋጠነ እያሉኝ ነው ሁሉ ይሄ ድል እንዲያመልጥሽ አልፈልግም። ሰዎቹ በጣም ጥሩ ሰዎች ናቸው። ይሄ ድል ካመለጠሽ ሌላ ድል ለማግኘት ቢያንስ በቴኒሽ እንኳን ሦስት ወር መጠበቅ ይኖርብናል። ስለዚህ በደንብ ታስቢበት፣ አሪፍ ይመስለኛል። ግድ የለም፣ በድጋሚ አናገራቸዋለሁ። ለነገ ጠዋት በቃ ተዘጋጅቼ ይመጣል። በቃ ዛሬ ደስ ስላለኝ ለምን ወክ እያረግናል ትንሽ? እሺ፣ ደስ ይለኛል። በዛውም ስለ ጉዞ ዝግጅት ትነግረኛለህ። አንተ ልጅ ሰሞኑን ፈዛል። ነቃ በል እንጂ። ቢሮ ራሱ አክቲቭ አይደለም። ያው ለሎሊ ለአንተ ምንም የምደብቅ ነገር የለኝም። ሁሉ እንደማፈቅራት ታውቃለህ። እና በድጋሚ እንደምታፈቅራት ነገርካት? በእርግጥ አሁን በድጋሚ እጠይቃታለሁ ነገር ግን ተገድቼ አማራጭ አጥቺኩ። የአይኔ ማረፊያ ጠነኝ። ወደ አረብ ሀገር ልትሄድ እንዴ? አረብ ሀገር ለምን? እና ቤተሰቦቿ ዝማ ነው። ቤተሰቦቿማ እንድትሄድ አይፈልጉም? እሷ በጎን ከቅቤው ጋር ያለውን ነገር ጨራርሳ ነው ያሳውቀቻቸው። ቅቤው ቅቤው ቢኒያም አለቀል። በቃ ተቀማ ሚስት። ሉሌ ደግሞ እኔ ጭንቀቴን ታቀልልኛለ ብዬ ባማክር አንተ ጭራሽ አለቀል ትለኛል። እንዲህ ግን ለፍቅር ምላሽ ምን ሰጠች? እህሉማ ምቢ ምሽም አላለችኝም። ወንድሜና እኔ አሁን ስለ ፍቅር የማስበት ጊዜ ላይ አይደለሁም፣ አሁን ለራሴ ስንት ጭንቀት አለብኝ አለች አቤላ፣ እኔ ነግሬሃለሁ፣ የብሌን ግፍ ብቻ ከሁለቱም ሳትሆን ቀርተ ድብልቅልቁ እንዳይወጣ አርፈ ብሌን ብትቀርባት ይሻላል። ህሉ ልትሄድብኝ ነው እያልኩ አንተ ስለ ብሌን ታወራብኛለህ? ከሄደች በኋላ በምን መልኩ ኮንታክት እንደማረጋት ብቻ ነገረኝ። እስከምትመለስ ጠብቃታለሁ። አቤላ፣ ያምሃል እንደ ሌላ እኩል፣ አንተ ምንም ፍቅር የላትም። ጭራሽ ስትሄድ ደግሞ ከነመፈጠረ ተረሳሃለች። በቃ ሉሌ፣ ከዚህ በላይ አናውራ፣ ታስቀይመኛለህ። እኔ ጭንቀቴን ታቀልልኛለህ ብዬ ብነግርህ አንተ ጭራሽ ተስፋ ልታስቆርጠኝ ነው። እኔ መቼም ቢሆን ተስፋ አልቆርጥም። አቤላ ይቅርታሽ። ቴሌግራም ካላት በሱ መጻጻፍ ትችላላችሁ። እንዴት ነሽ በሰላም ገባሽ እያልክ ማውራት ትችላለህ። ያው እሷ እንደ እህት ብታወርሃ፣ አንተ ግን ቀስ በቀስ ወደ ፍቅር ትቀይረዋለህ። እንደዚህ ቀለላ ታደርግልኝም ነበር። አመሰግናለሁ። ሳደብቂኝ ሁሉ ሳፈት ስት ሁሉም ነገር ይገኝ። አባዬ የሚልካት ደላላ ቢኒያም ቅቤው የአቤል ጓደኛ ነው፣ አብረው ነው የተማሩት። ጉዳዩን በአቤል በኩል ለማጣራት ሞክራለሁ፣ ከዛ በኋላ ነግርካለሁ። እንዴ የጎረቤት የታደሰ ልጅ አቤል? ታዲያ እሱ ወንድማችሁ አይደል እንዴ? ሁሉም ነገር ያጣራና ቤት መጥቶ ይንገረኝ። እሺ አባዬ፣ እነግረዋለሁ። ጎሽ ጎሽ፣ እኔ ልጅ ቀማም ቆንሽ፣ ድሮ መፍትሄ አታጭም። አሉይ አንችን ለመሰለች ወርቅ ልጅ አሪፍ ቤት ስለተገኘ በጣም ደስ ብሎኛል። እሺ አንተ እኮ ትልቅ ነገር ያገኘነው የምትመስለው ደስታ ሲታይ። እንዴ አሉይ፣ የአንቺ ደስታ ማለት እኮ የኔም ደስታ ማለት ነው። በዛ ላይ ደግሞ ለአንድ አመት ያለ ስራ ተቀመጥኩኝ ብለሽ ዝን ብለሽ ነገርሽ መቼም ከኔ ላይ አይጠፋም። ለማንም ሰው እንዳንቺ ኤጀንቶችን በጥያቄ አጨናንቄ አላውቅም ማለት ነው። እንዴ እሉዬ፣ ለምን እኔ አሳስብልሽ? ጥሩ ገቢ ያለው ስራ የምትሰራው እንዴት አላገባሁም? በዚህ ኑሮ ውድነት እና የቤት ኪራይ ተጨምሮ ትዳር ታሰባለሽ? ባይሆን መቶ አምሳ ካሬ ቦታ ገዝቻለሁ። እሷ ላይ የሆነ ቤት ለመስራት ተፍ ተፍ እያልኩኝ ነው። ከዛ በኋላ ልክ እንደ አንቺ አይነት ቆንጆ ካገኘው አገባ ይሆናል። ቆንጆ አተነስ እስካሁን የቆያ አይ ህሉ በዚህ ምላሴ እኮ የተጠቀምኩት ገንዘብ ለማግኘት ብቻ ነው። ባይሆን አንቺስ እስከምትመለሽ ድረስ እጠብቃለሁ። በትልስ በልቢ ለጉዘይ ነገር አታረሳሳ ህሉዬ። ዋናው የነገ ጠዋቱ ያንቺ የሜዲካል ውጤት መምጣቱ ነው። ከዛ በኋላ ካንቺ የሚጠበቀው ትንሽ መቀየሪያ ልብስ፣ ሽቲ፣ ቢጃማና አንድ አንዳንድ ውስጥ ልብሶችን መያዝ ብቻ ነው። ከዛ ውጪ ምንም አይጠበቅብሽም። አመሰግናለሁ። በቃ ነገ የሜዲካል ውጤት ከመጣ በኋላ አስተካክል ተፈጥሮ ነው። ሲሉ እኔ ምንሽ ከመሄድሽ በፊት ለሚ አዲስ አበባን ውበት ባስጎብኝ በጣም ደስ ይለኛል። ምን ታስቢያለሽ? እውነቴን ነው፣ በጣም ደስ ይለኛል። ብዙ ጊዜ ከቤት ስለማልወጣ ከቤት ወጥቼ ከተማዋን ውበት ባያት ደስ ይለኛል። ጥሉይ በደንብ ትዝናኛለች። በቃ ነገ ሁለት ሰዓት ካፌው ፊት ለፊት ያለው ክሊኒክ እንገናኝ፣ ከዛ በኋላ የሚሆነውን ነገር እናወራለን። አመሰግናለሁ። በቃ ደህና እደር፣ ነገ እንገናኛለን። ቤት እጄ ለቤተሰቦቼ ላሳውቃ ለናደሽ ሰላም ውድ ተመልካቾቻችን፣ ፋሲካ ጌታቸው ወይም ደግሞ ልዩ ይባላለሁ። ይሄ ቅዱስ ፊልምስ ነው። በዚህ ቻናል የተለያዩ አዝናኝና አስተማሪ ቪዲዮችን እንለቃለን። ስለሆነም ቻናላችንን ሰብስክራይብ፣ ላይክና ኮሜንት በማድረግ ስራዎቻችንን ያበረታቱ።